የክልልና የዞን ከፍተኛ የስራ ሃላፊዎች በሰሜን ወሎ ዞን መርሳ ከተማ አስተዳደር ከሃይማኖት አባቶች ከሀገር ሽማግሌዎችና ተጽዕኖ ፈጣሪ ግለሰቦች ጋር የጥፋት እጆችና መዘዞች በሚል ሀሳብ የሰላም ምክክር መድረክ አካሂደዋል። የጸጥታ ችግር የፈጠሩ ወገኖች ላይ ወጥ የሆነ አረዳድ ሊኖር እንደሚገባ ተገልጸዋል። ችግሩን በዘላቂነት ለመቅረፍ ከመንግስት ጋር እንደሚተባበሩ የውይይቱ ተሳታፊዎች ገልጸዋል። ለሁሉም ነገር የበሰለ ነገር ለመብላት ሰላም ነው የሚያስፈልገን። እኛ ካለፈው ከመጀመሪያው ጦርነት ጀምሮ ጦርነትን የጦርነትን ክፋት በተደጋጋሚ አይተነዋል። ሁሉም ሰው ያውቃል፣ ሁሉም ሰው ተምሯል። ስለዚህ ሁላችንም በጋራ ሰርተን ሰላሙን ማምጣት ይኖርብናል ብዬ አስባለሁ። ወላዲ ካሁን በኋላ ማልቀሷ ይበቃል። ወላዲ በጣም አዘነች፣ እርስ በርስ መገዳደል በሀዘን ተውጣለች። ወላዲ ሀዘን ይበቃናል። ሰላማችንን ያምጣልን። ሁላችንም ከሰላም ጎን ቁመን ወደ ውጭ የወጣውን አካል በማስተማርም ሆነ ከመንግስት ጎን በመሆን ይበቃሃል ሊባል ይገባን። የሁሉም ወጣት የአገር ሽማግሌና የሃይማኖት አባት የመጀመሪያ ስራ ሊሆን ይገባን ብዬ አስባለሁኝ። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር የመርሳ ከተማ ህዝብ የፀጥታ መዋቅሩን እንዲደግፍ ጥሪ አቅርበዋል። አሁንም ለምኑ በርቂንቱ የሚታወቁ ልጆች ናቸው። ካልመጡ የመጨረሻ ህግ ልናስከብር ነው። ስለዚህ ምን እንፈልጋለን? ለሀገር መከላከያ ሰራዊታችን ወደ ጦርነት ሲገባ አይዞህ ብለን እንንገረው፣ ይገላግለን በአጭር ጊዜ ውስጥ። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የፀጥታ ችግር የፈጠሩት ላይም በሁሉም አካባቢ ወጥ ግንዛቤ ሊኖር ይገባልን ብለዋል። አክለውም ችግሩን ለመፍታት የህብረተሰብ አደረጃጀቶች የጸጥታ መዋቅሩን በታማኝነት እንዲደግፍ አሳስበዋል። ያለውን ችግር ለመፍታት የእምነት ተቋማቶቻችን የሽምግና ተቋማቶቻችንን፣ የእድር አደረጃጀቶቻችንን፣ የወጣት አደረጃጀቶቻችንን ይዘን ስራ ለመስራት የሚያስችል ለውን ጉዳይ በትክክል ከሰራን የተሻለ ነገር እናስመዘግባለን የሚለውን መውሰድ ስለሆነም፣ ከኛ ምን ይጠበቃል ከተባለ ከእናንተ ደምና አጥንት አይደለም መሆን የፈልጉት ታማኝ መሆኑ። ጠላትን ሸሻጊ አለመሆን፣ ከሕብረተሰቡ የተነሱ የልማት ጥያቄዎች ሕግ ከማስከበር ጎን ለጎንና በጸና ሰላም ላይ መልስ እንደሚያገኙ ተመላክተዋል።